ዘፍጥረት ምዕራፍ 12 ላይ ቁጥር አንድ ጀምሮ ያለውን ቃል ካነበርኩ በኋላ ርዕሱን ነግራቸዋል። እንደዚህ ይላል ቦታ አለ። እግዚአብሔርም አብራምን አለው ከሀገሬ ከዘመድ ከአባቴ ቤት ተለይተ እኔ ወደሚሰጠ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምንም አከብረዋለሁ፣ ለበረከትም የሚባርኩህን እባርካለሁ የሚረግሙህን እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረ አመነ። ሎጥም ከእርሱ ጋር አብሮ ከካራ በወጣ ጊዜ የሰባ አምስት ዓመት ሰው ነበር። አብርሃምም ሚስቱን ልጆችንና የወንድሙን ልጅ ሎጥን ያገኙትንም ከብት ሁሉ በካራን ያገኟቸውን ሰዎችን ይዘው ወደ ካናን ምድር ወጣ፣ ወደ ካናን ምድር ገቡ። ዛሬ የወሰነ ሕይወት በምለው ርዕስ ላይ ጥቂት ነገር አወራን። የሚወሰን ትውልድ ለትውልድ መሻገሪያ የሆነ የወሰነ መሪ፣ ለሀገር ማረፊያ የሆነ የወሰነ ሕይወት ያለው ሰው ለህዝብ እረፍትና ሰላም የሆነ እዚህ ስፍራ ላይ አብርሃምን ስንመለከት አብርሃምን ወሰነ የእግዚአብሔርን ድምፅ ሰምተው ወስኖ ጨክኖ በህይወቱም ብሎ ከአባቱ ከእናቱ ከቤተ ዘመዱ ከሀገሩ፣ የእግዚአብሔርን ድምፅ በመስማት ወጣ። አብርሃም ባይወስን ኖሩ ወስነው ከእሁር ሀገር፣ ከጥንቆላ ቤተሰብ፣ ከጨለማ ከሞት ከጭንገፋ ከኪሳራ፣ አብርሃም ወስኖ የዛኔ ባይወጣ ኖረው የብዙ ሰው አባት አይሆንም ነበር። አብርሃም የእግዚአብሔርን ድምጽ ሰምቶ ወስኖ በመውጣቱ እግዚአብሔር አምላክ አብርሃምን ባረከው። የውሳኔ ህይወት በአብርሃም ህይወት ላይ የሠራው ትልቅ ቸንጅ ነው የምናየው። ዛሬ ትላልቅ የሀገር መሪዎች፣ ትላልቅ ፖለቲከኞች፣ ትላልቅ ሰዎች የፈሩ ሰዎች ሰዎች ልንገራችሁ፣ እውቀት ያላቸው ሰዎች አይደሉ፣ ደፋሮች፣ የወሰኑ። ወስነን ስንወጣ እግዚአብሔር ምድር አሳልፎ ይሰጣል። ወስነን ስንወጣ እግዚአብሔር ከተማውን አሳልፎ ይሰጣል። ወስነን ስንወጣ እግዚአብሔር ነጮችን፣ ጥቁሮችን አሳልፎ ይሰጣል። ወስነን ስንወጣ እግዚአብሔር ከፊት ለፊት ያለው ዮርዳኖስን ይከፍታል። ወስነን ስንወጣ የተዘጉ ደጆች ይከፈታሉ። ወስነን ስንወጣ ሃሌሉያ፣ እግዚአብሔር የቱል አባት ያደርጋል። አብርሃም እኮ ወስኖ ከመነሳቱ የተነሳ እግዚአብሔር የበረከት አባት አድርጓል፣ የበረከት ምንጭ አድርጓል። በተለያየ ጭንቀት ውስጥ ያላቸው እግዚአብሔር እነዚህ ያቸው ዛሬ ወስኑ፣ አትፍሩ። እግዚአብሔር ሂድ አለ። እንደ አብርሃም ጨክነ ወስነ ውጣ እግዚአብሔር ምድሪቷ ውስጥ ያለው ጋዙን፣ ነዳጁን፣ ወርቁን፣ በረከቱን፣ ነጩን፣ ጥቁሩን፣ ዓለምን እግዚአብሔር አምላክ አሳልፈው ይሰጣል። አሳልፈው ይሰጣችሁ። አሳልፈው ይሰጥሻል። አሳልፈው ይሰጣል። አንድ ቃል ይጨምርላችሁ። ዕብራውያን ምዕራፍ 11 23 ላይ ሙሴ ከተወለደ በኋላ ወላጆችን የአማረ ሕፃን እንደሆነ በእምነት የንጉሥንም አዋጅ አልፈሩም። የሙሴ እናት ወሰነች አብርሃም እንደወሰነ ማለት ኤልያስ እንደወሰነ ማለት ኤልሳ እንደወሰነ ማለት አስቴር ወስና ወደ ቤተ መንግስት እንደገባች እዚህ ስፍራ ላይ የሙሴ እናት ሞት ታውጋ የተወለደ ወንድ ሁሉ ይጣረ ይጥፋ በመንበት በዚያን ዘመን ልጄ አልገለው አይሞትም ልጅ ልጄ እስራኤላውያን አድጎ ከባርነት ውስጥ ነፃ የሚያስወጣ ልጅ ስለሆነ ሰዎች ስናወጃ አዋጅ ስለወጣ ሕግ ስለተረቀቀ ሰዎች ስናወዱ ልጄ አይሞትም ብላ ውሳኔ ወሰደች። ምን አይነት ውሳኔ? አደገኛ ውሳኔ። ቅርንጫቱስ አደረገችው በጫካ ጫካውን ይዛ ወስዳ ወደ ፈርዖን ቤተ መንግሥት መራች። ወደ ፈርዖን ቤተመንግሥት መምራት ብቻ ሳይሆን እዛ ቦታ ላይ ብቻ አለ ልጅቱ የፈርዖን ልጅ እየመጣች የምትዝናናበት እዚያ ቦታ ላይ ወሰደች እና ልክ የፈርዖን ልጅ የምታይበት እዛ የምታይ ሰፍራ ወሳ፣ በቅርጫት አድርጋ ልጁን በውሃ ላይ አንሳፈፈችው። ያውሏችሁ ውሳኔ ውሃ ነው ሊሰጥም ይችላል። ውሃ ነው ልጅ ሊጠፋ ይችላል። ሕፃን ልጅ ነው ያለቅሳል። ግን እናቱ ግን እናቱ ጨክነች፣ ጨክና ወሰነች። ልጄ አይሞትም አለች። ልጄ አይወርቅም ማለች በእምነት ወሰነች። ዛሬ ያልወሰነ እምነት ያልወሰነ ጸሎት ከእግዚአብሔር ዘንድ አንዳች ነገር አትቀበል። ሙሴ ካደገ ካደገ በኋላ በፈርዖን የልጅ ልጅ እንዳይባል በእምነት እንዲህ ያለ ሙሴ ራሱ ካደገ በኋላ እኔ ያንተ ልጅ አይባልም የእምነትን ውሳኔ ወሰደ። ዛሬም ክርስቲያኖች በዚህ በሀያ አንደኛው ክፍለ ዘመን ውስጥ ያላችው አገልጋዮች፣ ወንጌላኛ፣ ነቢያቶች፣ ሐዋርያቶች በምድራችን ላይ ተጽዕኖ ለመፍጠር፣ በአገራችን ላይ በዓለማችን ላይ ተጽዕኖ ለመፍጠር ምን ያስፈልጋል ካላችሁ ገንዘብ አይደለም ያስፈልገው። የሚያስፈልገው የሚወስን ሰው፣ የሚወስን ሴት፣ የሚወስን አገልጋይ፣ የሚወስን ባለ ራእይ ወስኖ የሚንቀሳቀስ ወስኖ ለመውረስ

ወደ ኢየሱስ ስትመጡ ወስናችሁ ስትወጡ፣ እግዚአብሔር አምላክ የምድር በረከት እግዚአብሔር አሳልፎ ለእናንተ ይሰጡ። ከወሰንን በሕይወታችን ላይ ለውጥ እናመጣለን። ከወሰንን በኢኮኖሚ ላይ ለውጥ እናመጣለን። ከወሰንን ከደህንነት ቀጠና እንወጣለን። ከወሰንን ከችግር እንወጣለን። ከወሰንን ከጦርነት እንወጣለን። ከወሰንን ከኃጢአት ባርነት እንወጣለን። ከወሰንን ከመከራ ከጭንቀት፣ ከበሽታ፣ ከመውደቅ፣ ከድካም እንወጣለን። ያልወሰነ ሰው ግን መውጣት አይችልም። ያልወሰነ ሰውና ፍሬን የተበጠሰ መኪና አንድ ነው። ወዴት እንደሚሄድ አያቅም። ያልወሰነ ሰው የት ይግባ፣ ምን ያውራ፣ ምን ይስበክ፣ ምን ይናገር፣ ምን ይስራ፣ እንዴት ይኑ፣ የሚያውቀው ነገር ላልወሰነው ሰው እግዚአብሔርን አይጨክንበት። ስለዚህ ከእኛ ክርስቲያኖች ምን ያስፈልግ? የውሳኔ መንፈስ ያስፈልጋል። የውሳኔ ኃይል ያስፈልጋል። በጌታ በኢየሱስ ክርስቶስ እግዚአብሔር የውሳኔ ኃይል ይስጣችሁ። እግዚአብሔር የውሳኔ መንፈስ ይስጣችሁ። እግዚአብሔር የውሳኔ ቅባስ ይስጣችሁ። እግዚአብሔር የውሳኔ ጥበብ እውቀት እግዚአብሔር አምላክ ይስጣችሁ። ዛሬ እኛም ወገኖቼ፣ ውሳኔ አገልግሎት ውሳኔ መንፈስ የውሳኔ ኃይል ከሌላችሁ የት እንደምትሄዱ አታቁ። ምን እንደምትሰብኩ አታቁ። ምን አይነት አገልግሎት ምን አይነት ትውልድ እንደምትመሩ አጣጡ። ለዚህ ነው ብዙዎቻችን ወስኖ አይደለም የሚወጡት። ብዙ አገልጋዮች በዘመናችን ላይ የወሰኑ አገልጋዮች አይደሉ። ብዙ ነቢያቶች በሀገራችን ላይ በዓለማችን ላይ የወሰኑ ነቢያቶች አይደሉ። ብዙ ፓስተሮች፣ የሆነ ኤከሌ ጓደኛ ፓስተር ስለሆነ ፓስተር የሆኑ ሰዎች አሉ። እከሌ ወይም ነቢ ስለሆነ ነቢ የሆኑ ሰዎች አሉ። እከሌ ዘማሪ ድምጹ ስለሚያመር እኔም እነሱ ሊዘምር ብሎ በኩራጃ የተነሱ ሰዎች አሉ፣ በምድራችን ላይ በዓለማችን ላይ ማለት ነው። እነኛ ሰዎች በአገልግሎታችን ላይ ጉዳትን ያደርሳሉ። በአገልግሎታችን፣ በቤተ ክርስቲያናችን፣ በትውልድ ላይ ስብራትን ያመጣሉ፣ ድካምን ያመጣሉ። ምን እንደሚያወሩ አያቁም፣ ወዴት እንደሚሄዱ አያቁም። ስለዚህ ዛሬ ምን እያልኩ ነው? እባካቸው ልባችሁን፣ መንፈሳችሁን፣ አይምሯችሁን፣ ሃሌሉያ፣ ለውሳኔ ኃይል ራሳችሁን አዘጋጁ። ስትወስኑ የሰማይ ኃይላት ስትወስኑ ምርዐት ለእናንተ ይመጣል፣ ሊረዳችሁ ይመጣል፣ ሊያግዛችሁ ይመጣል። የሰማይ እጅ ይንቀሳቀሳል። የሰማይ ኃይል ይንቀሳቀሳል። የዓለም መናፍስት፣ የዓለም ኃያናት፣ የዓለም ያለ ተራራ በሉ የዓለም ያለው ቀይ ባይ በሎ እናንተን ሊያቆሙ አይችሉም። ለምን ከውሳኔያችሁ ጋር እግዚአብሔር ይወስናል። ማ ሐዋርያ ጳውሎስን ተመልከቱ ለክርስቶስ ስል እሞታለሁ ብሎ አልቆምም። ለስርቀት ለእስራት ለሰው ንግግር ኖ ነብር አምላክ ደግባ ብለው ጨክኖ የተነሳ የእግዚአብሔር ሰው ዛሬ የጨከሩ የተቀዱ ሰዎችን ለምድራችን ለዓለማችን ያስፈልጉና በጌታ በኢየሱስ ክርስቶስ ዛሬ ጸልያለሁ።

የትውልድን ታሪክ የሚቀይል የሀገርን ታሪክ የሚቀይል የሀገርን እድገትን የሀገርን ውበትን የቤተ ክርስቲያን ኃይልን የሚያድሱ ሰዎች ማን ናቸው ካላችሁ የወሰኑ ሰዎች ናቸው። ዛሬ ዓለም እንደፈለገ የተወላገደው ለሚመሳላቸው ልንገራቸው የወሰኑ መሪዎች ሄዱ። የጨከኑ መሪዎች ሄዱ። የጨከኑ የወሰኑ መሪዎች ሄዱ። ድምፅን ሰምቶ ልከ አብርሃም ለመለየት የወሰኑት፣ ድምፅን ሰምቶ እንደ ኤልሳ በሬው 12 ማት በሬ ሽቶ ወጣ። ኤልሳ አብጦ ጃሃን ሰብስቦ አርዶ አርጆ በቃ ሁለተኛ አልመለስም ብሎ የመጨረሻ ውሳኔ የመጨረሻ ውሳኔ ውሳኔ አድርገው ኤልሳ ወጣ። ለክርስቶስ ተለየ። ለእግዚአብሔር ተለየ። ለቃሉ ተለየ። ለአገልግሎቱ ተለየ። ከዛ እግዚአብሔር ሙሉ ሙሉ ሙሉ ቅባት ሙሉ መለኮት ኃይል በኤልሳ ላይ ሲገለጥ እናያለ። በኢያርኮ ላይ ኢያሱ የረገመው የኢያርኮን ከተማ እነ ኤልሳ ሲሰብሮ እናያለ። ዛሬም በአባቶቻችን ዘመን የተረገመ ከተማ፣ የተረገመ ትውልድ ቤተሰብ ነፃ የሚያወጡ የጠከሉ እንደ ኤልያስ እንደ ኤልያስ ሃሌሉያ! እንደ ኤልሳ ጨክኖ ሃሌሉያ! የትውልድ ነገር ያገበኛል የምሉ የትውልድ ስራ አልፈልግም። የትውልድ ሞት አልፈልግም። የትውልድ ጭንገፋ አልፈልግም። እግዚአብሔር ከኔ ጋር ይሠራል፣ ይጸልይ፣ የትውልድ መርገም ይሰራ ነው ብሎ ጨክኖ የተነሱ እንደ ኤልሳ በዚህ ዘመን ያስፈልጋል። እንዴ አስተር አስተር እኮ እንደዚህ አለች።

ሀያ ምናምን አመት የታወቀ መቶ ሀያ ምናምን ሀገር የታወጀውን አዋጅ ድምጥማጡን አጠፋች አዋጁ ተገረበጠ ሞቱ ተሻረ ጨለማ ተሻረ ሀዘን ተሳረ በጌታ ኢየሱስ ክርስቶስ ዛሬም እናገራለሁ ወስናችሁ ስትነሱ በቤታችሁ የተዘረገው ቀስ ይሰበራል። ወስናችሁ ስትነሱ የልጆቻችሁን ግራጁዌሽን ታውታላችሁ። የልጆቻችሁን ለውጥ ታውላላችሁ። የቢዝነሳችሁን ለውጥ፣ የራእያችሁን ለውጥ፣ የቤተ ክርስቲያናችን ለውጥ፣ የሀገራችን ለውጥ፣ የክልላችሁን ለውጥ እግዚአብሔር አምላክ ያሳያችኋል። ዛሬ የምነግራችሁ በእውነት ነው የምነግራችሁ በአለም ዙሪያ ያላችሁ ይህን ላይቭ የምትከታተሉ እግዚአብሔር ምስክሬ ነው። ውጊያ በዛ፣ ችግር በዛ፣ መከራ በዛ በላችሁ እንዳትታሰሩ፣ እንዳትቀመጡ አንገት እንዳትደፉ ለዓለም እንዳትሰግዱ። የእናንተ አምላክ የውሳኔ አምላክ ነው። የእናንተ ጌታ የውሳኔ ጌታ። ሂሮት እኮ ባትወስን ኖሮ ከቃርሚያ አትወጣም። ኤልሳዕ እኮ ባይወስን ኖሮ ዘላለም እርሻ እየሰራ እዛ ይቀበር ነው። እዛ ትራ ሰውዬው ነበር፣ እዛ ይበሰብስ ነበር። አጢንት እንኳን የሞተ ሰው ማስነሳት አይችልም። ኤልሳ ተጨክኖ በመለየቱ ለመለኮት ሥራ ለእግዚአብሔር መንግሥት ከመለየቱ የተነሳ እግዚአብሔር ለኤልሳ ጎኑ መጠቆ አንተ የኔን አንተ የምትናገረው ነገር ሁሉ አደርጋለሁ። ወገኖች ስሙ፣ የምትናገሩትን የምትጸልዩ ነገሮችን ከመቀበላችሁ በፊት ውሳኔያችሁ እንዴት ነው? ፈትሾ ራሳችሁ ፈትሾ ራሳችሁ ያይቆብ ሀያ አንድ ዓመት በላባ ቤት ዋጋ ከፈለ ተሰቃ፣ ወደቀ፣ ደከመ፣ ሰለች ያለ ግን ከዛ ችግር ከዛ መከራ አንድ ቀን ወሰነ። ከላባ ጋር አልቀጥልም። ዛሬ እግዚአብሔር እኔም ይረዳኛል። እግዚአብሔር እኔም ያግዝ። እግዚአብሔር ስለእኔ ይናገራል። እግዚአብሔር ለላባ መልአክን ይልቅ ላባ ተከትሎ ሊገለኝ አይችልም፣ ላባ ሊያለፋኝ አይችልም፣ ላባ ሊያቆመኝ አይችልም ብለው ከሀያ ምናምን አመት በኋላ ወደ ውሳኔ መ ወሰን ወስኖ ምና ከላባ ቤት አይአም ካምነ አብ ከደህንነት ቀጠና ከችግር ቀጠና ከስጋት ቀጠና ከጦርነት ቀጠና ከባርነት ቀጠና አይ አም ካሚንግ አውት ዛሬ አለ። እንደ ያይቆብ የጨከነ ሰው አለ እንደ ያይቆብ ወጥ አለው የሚል ሰው አለ እንደ ያይቆብ ጌታ ምስክሬ ነው፣ ከኔ ከኔ ጌታ ይረደኛል፣ እኔ ጌታ ያግዘኛል፣ ጌታ ስለኔ ይዋጋል የሚል ሰው አለ። ምድረ በዳችሁ ባለ የገነት እኔን ምድረ በዳ እግዚአብሔር አምላክ ያደርጋል። ምን ስትሆኑ ስትወስኑ። ዛሬ እዚህ ቦታ ላይ ያላችሁ ወስኑ ወስኑ። ሐዋርያ ጳውሎስ በልዩነት ውሳኔ ያደረገ ሐዋርያ ጳውሎስ ልዩነት ያለው ውሳኔ፣ ሃይማኖተኛ፣ ዘረኛ፣ ከሳሽ ነው፣ ደብዳቤ የሚገልል የሚያጠፋ፣ ንግግሩ አያምርም፣ እይታ አያምርም፣ በጭካኔ የተሞላ ሰው። ይህ ሰው ግን ኢየሱስ ክርስቶስ ከተገለጠ በኋላ ወሰን፣ ወደ ኋላ ላይ መልስ ወደ ክስ፣ ወደ ዘረኝነት፣ ወደ ሃይማኖተኝነት፣ ወደ ጥፋት፣ ወደ ሀጢያት ወደ በደል፣ ወደ ዓለም የሚያደርገው ነገር ለአደር ለአንዴና ለመጨረሻ ወስነው ለክርስቶስ ዘቆሙ ለክርስቶስ ህይወቱን አሳልፎ ሰጥ ለሚወስኑ ሰዎች፣ ለሚወስን ህይወት፣ ለሚወስን ባለራዕይ፣ ለሚወስን ፓስተር፣ ለሚወስን አገልጋይ እግዚአብሔር ምን ያደርግልሃል? ወሰናችሁ ስትወጡ ለሀገር፣ ለትውልድ፣ ለቤተ ክርስቲያን በረከት እግዚአብሔር ያደርጋችኋል። ለከተማ በረከት ሆናላችሁ፣ ለሀገር በረከት ሆናላችሁ፣ ለኢኮኖሚ በረከት ሆናላችሁ፣ ለፖለቲካ በረከት ሆናላችሁ። ለእምነት አባቶች መጽለኛ ትሆናላችሁ። ለራሳችሁ፣ ለትዳራችሁ፣ ለቤተሰቦቻችሁ እግዚአብሔር አምላክ የበረከት መንገድ ያደርጋችሁ። ወንድም ዛሬ ወስን፣ እህቴ ዛሬ ወስኝ፣ ቅዱሳን ዛሬ እንወስን። ውሳኔ የሌለ ጸሎት ዝም ብሎ ጩኸት ነው። ውሳኔ የሌለች ቤተ ክርስቲያን ዝም ብላ እድር ናት። ዛሬ ወደ ውሳኔ ኃይል ውስጥ ግቡ። በኃይል ወስኑ ጨክናችሁ ወስኑ የዛነ ይህን ስታደርጉ በእውነት ነው የምላችሁ። እግዚአብሔር አምላክ ዘፍጥረት ላይ የሚለው 12 ቁጥር ሁለትና ሶስት ላይ ቅድም ባነበብነው ክፍል ላይ ታላቅ ሕዝብ አደርግሃለሁ ወስኖ ስለወሰነ ታላቅ ሕዝብ ሆነ አብርሃም፣ ስለወሰነ ባል ካላ እግዚአብሔር አብርሃምን ባረከው፣ ስለወሰነ ስሜን አከብራላ። የአብርሃም ስም እስከኛ ድረስ ይጠራል። የአብርሃም በረከት፣ የአብርሃም ልጆች፣ የአብርሃም ጸጋ፣ የአብርሃም እየተባለ እስከ ዛሬ ድረስ የሚወራው እስከ ዛሬ ድረስ በመጽሐፍ በብሉይ ኪዳን በአዲስ ኪዳን የተጻፈው ለመሰራቱ አብርሃም ወስኖ ስለተነሳ ከህይወት መዝገብ ላይ አብርሃም ቢሞት እንኳን የአብርሃም ስም አልጠፋም። ታውቃላችሁ፣ የአብርሃም ታሪክ አልጠፋም። እኛም ወስነን በዘመናችን እግዚአብሔር በሰጠን በዚህ በሰባና በሰማኒያ ዓመት ወስነን ጌታችን ኢየሱስ ክርስቶስን ሃሌሉያ፣ ስናገለግል ስንጸልይ እግዚአብሔር አምላክ እስከ ሁለኛው እስከ ወደኛው አለም ድረስ እግዚአብሔር ስሞቻችን፣ ቤተሰቦቻችን፣ ህይወታችን፣ ኑሯችን፣ እቅዳችን እግዚአብሔር አምላክ ወደ ክንዋኔ ያስገባቸዋል።